ቡቡዬ ቡቡዬ ካልጫወትክ በወፍራሙ እንጂ የምን በስሱ ነው? ኧረ በሰፊውም ተጫወቱ የምን በስሱ ብቻ ነው። እንዴት ናችሁ? ደህና ናችሁ ወይ? ቤተሰብ አላችሁ ወይ ያለው እግዚአብሔር ይመስገን። እንግዲህ ቀኑ ሙሉ የለድብ ነበር። ዛሬ የዓመቱ ገናናው ቅዱስ ሚካኤል ነው። እኛም ሚካኤል ውለን ገና መግባታችን ነው። ልክ ዘው ስል ወደ ቲክቶክ ያገኘሁት ቡቡዬን እንዴት ነሽ ልበልሽ ላጨውትሽ በስሱ አላለም አለኮ። እንዴት ናችሁ ሊ ፋሚሊ ደህና ናችሁ አይ ነው ያለው። እግዚአብሔር ይመስገን። በእያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝ ትርፍርፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች፣ የኔ ቆንጆዎች፣ ጸረቃዎች እምር ብሎባቸው እንግዲህ ቲክቶክ ላይ መተዋልን ማለት ነው ሾርት ቪዲዮ ለቀዋልና የእኛ ተናፋቂዎች እርማችሁን አንድ ቀን ብትቀሩ ሚዲያውን በሙሉ ያተራመዛችሁት ከትላንት ወዲያ ነገር ግን ያንን የመሰለ ደስታ ያንን የመሰለ ፍቅር ትላንትና ይዘውልን ከች ብለዋል ከትላንት ወዲያ እንደዛ ተተራምሰን ተተራምሰን ትላንትና ደግሞ ደስታ በደስታ ሆነናል፣ ፍቅር በፍቅር ሆነናል። እግዚአብሔር መስገን ክብር ለፈጣሪ ይሁን ያው ክብሩን እሱ ይውሰድ እና ዛሬ ቅዱስ ሚካኤል የቅዱስ ሚካኤል ወዳጆች የሆናችሁ እንኳን አደረሳችሁ። በሰላም በፍቅር ከአመት ዓመት ያደርሰን ልጆቻችንን ሀይሚና ብሩኬን እንዲሁም የግላችን ልጆቻችንንም የሀይሚና ብርኬ የጋራ ልጆቻችን ናቸው። ሺ የጋራ ልጆቻችን የጋራ ወንድማችን የጋራ እህታችን ናቸው። እነሱን እቅፍ ድግፍ አድርጎ በሰላም የአመቱ ያደርስልን። የዛሬ አመት እንግዲህ የአራቱ ልጆች የሚጠነሰሱበት እና ስለ አራቱ ልጆች አሁን ስለ ጋብ አሁን ስለ ቀለበታቸው ኦልሬዲ አልቋል ተወርቶ ከዚህ በኋላ ደግሞ ስለ ጋብቻቸው የዛሬ አመት ደግሞ ስለ አራቱ ልጆች የሚወራበት ጊዜ ይሁንልን። ሰላም ፍቅር፣ አንድነትን ያድለን። ሀገራችን ኢትዮጵያን ሰላም ያደርግልን። ሰላም አተናል። አሁን በየቦታው ሰላም የሚባል ነገር የለም። እኛም ፍቅር አተናል፣ አንድነት አተናል። ምቀኝነት፣ መጠላላት። የምር እጅግ በጣም አሳዛኝ ታሪክ ስነግራችሁ አሁን በቅርቤ ማለት ነው በጣም በሚገርም ሁኔታ እንግዲህ ታሪክ ምናምን አደለም የምነግራችሁ እውነተኛ ታሪክ በአይኔ ያየሁትን በጎረቤት የደረሰ ልጅ ነው ነገር ነው እየነገርኳችሁ ያለሁት። እና እጅግ በጣም አሳዛኝ አሳዛኝ ከሚባል በላይ ነው። የሀያ ሁለት አመት ልጅ የሀያ ሁለት አመት ልጅ የሰባት አመት ልጅ ደፍሮ አሁን ሆስፒታል ነው ያለችው ልጅቷ። ምን ያክል ጭካኔ የተሞላበት ጊዜ ላይ እንደሆንን ምን ያክል አስከፊ ጊዜ ላይ እንደሆንን የሚያሳይበት እጅግ በጣም መጥፎ ጊዜ እንደሆነ የተረዳሁበት ቀን ነው ዛሬ። በጣም ያዘንኩበት ልቤ የተሰበረበት አስቡት። የሀያ ሁለት ዓመት ወጣት ወጣት ሆኖ እንግዲህ የተከራይን ልጅ ልጅቷ የተከራይ ልጅ ናት። አያሳዝንም? ድሃም አይኖርበት አገር አሁን አባትየው እንዳይከስ የደፋሪ አባት እያስፈራራን ያለው እንግዲህ አስቡት። በጣም ምን አይነት የቀፈፈ ጊዜ ላይ እንደሆንን እግዚአብሔርም በቃ የሆነ አላደ ጭክን ያለበት ሰዓት ነው። ለምን ስራችን የምናደርገው ድርጊት ስራችንም ፈጣሪ እንዲከፋብን ፈጣሪ እንዲጨክንበር አድርጎናል። እንደውም እሱ መሀሪ ስለሆነ ነው እንጂ እንደ ሰው ልጅ ክፋት ቢሆን የምር ሰማይና ምድር በአንድ ቀን ተደበላልቃት አድር ነበር። እና የምር ነው የምላችሁ። በጣም በቃ ልቤ ስብር ያለበት ቀን ነው ዛሬ፣ በጣም የሚያሳዝን። ሁላችሁ ይሄ ስሜት የሚገባው ደግሞ ወላድ የሆነ ሰው ነው። ሁላችሁም ወላዶች፣ በተለይ በዝች እናት እናቷ መምህር ናት፣ በዝች እናት ቦታ ሆናችሁ የልጇን ስቃይ እያየች። ምን ያህል አሁን ደሴ ሪፈር ተብላ ደሴ ነው ደሴ ሄዳለች። ዛሬ የሰባት ዓመት ልጅ ናት። የሃያ ሁለት ዓመት ወጣት የደፈራት ማለት ነው። ይሄ ልጅ ይህንን ነገር ሲያደርግ ዝም ብሎ አይደለም ከኋላው የሚተማመንበት ነገር ስላለ ነው። ልጅቷ ግን ምንም የምትመካበት የምትተማመንበት ድሀ ናት። እናት አባት ናቸው ያሉት እንጂ ምንም የላትም። እና በጣም ነው የሚያሳዝነው። ብቻ ያስጠላል፣ ያስከፋል ያለንበት ሁኔታ እና ሀይምዬ ደግሞ ሌላ መልእክት ሼር አድርጋለች። የኔ ቆንጆ የኔ ስማርት የኔ ጣፋጭ የኔ ጣፋጭ አንደበት፣ እንደው ትላንትና እንዴት እንዳስደሰተችኝ እግዚአብሔር! ቀለሱ ደስታ ስንት ጊዜ ለፍታ መከራ አይታ ያገኘችሁ የወርቅ ሰዓት እኮ ነው። አስባችሁታል? የወርቅ ሰዓት የወርቅ ሰዓት ነው ያሰረችለት ለቡብዬ ማለት ነው ይገባዋል። በእርግጥ እሱን ቡብዬ ይገባዋል፣ የሚገባው ሰው ነው። ግን እሷ አስተዋይና አርቆ አሳቢ ስለሆነች ነው እንጂ ይህንኔ ይገባዋል ብላ ያደረገችው ሌላ ሴት። እነዚህ ልጆች አሁን በጣም ለቁም ነገር የሚፈላለጉ ስለሆኑ ነው፣ ወደፊት ረጅም ጉዞ ስላላቸው ረጅም መንገድ እንደሚጓዙ ሁለቱም፣ እሷ በሱ ላይ እሱ በሷ ላይ እምነት ስላላቸው ነው፣ እንደዚህ የሚደራረጉት ማለት ነው ይህን ያህል ውድ ስጦታ እየተሰጣጡ የሚተላለፉት ነገ ጥሩ ደረጃ ላይ አብረው እንደሚደርሱ አብረው እንደሚሄዱ ረጅም ጉዞ እንዳላቸው ራሳቸውን ስላሳመኑት ነው እንደዚህ የሚደራረጉት። እና የምር በጣም ነው ደስ ያለኝ ትላንትና፣ በቃ እንዛ ፍቅር በፍቅር ሆነው እኔ እንጃ ብቻ እንዴት ብዬ እንደምገልጻቸው እራሱ አንዳንዴ ቃል ያንሰኛል፣ ቃል ያጥረኛል፣ የምር ነው ምላችሁ። እና ሁሌም ደግሞ በደስታ ኑሩልን፣ በፍቅር ኑሩልን። ቅዱስ ሚካኤል በክንፉ ይከልላችሁና ደስ ነው ያለኝ ብቻ የምር። እና አለልኝ አባቴ አለልኝ ጌታዬ ብቻዬን በሆነ የሚያብስ እምባይን እምባይን አባሽ የኔ እናት። አዎ ከማንም በላይ ፈጣሪ ነው። ከማንም በላይ እምባን የሚያብስ አንድ አምላክ ነውና ሁላችንም በየውስጣችን ያለውን ችግር እሱ ፈጣሪ በቃ የበለን እንባችንን ያብስልን የሁላችንም እንባባሽ ፈጣሪ ነው። ከሰው ምንም አጠብቁ ውዶች። በነገራችን ላይ ማለት ነው፣ አንድ ምክር የምነግራችሁ ነገር ከሰው ምንም አጠብቁ። ከሰው ጠባቂ ከሆናችሁ ትጎዳላችሁ። ከሰው በከባዱ፣ በትንሿንም ትልቋንም ከሰው የሚጠብቅ ሰው ይጎዳል። በጣም ሁሌ ተጎጂ ነው። ሁሌ ቆዛሚ ነው። ሁሌ ያዛኝ ነው ለመሰላችሁ። የጠበቃችሁትን ነገር ላታገኙ ትችላላችሁ። እና የኔ ቆንጆ ሀይም ሻዬ ፈጣሪ ጠብቅሽ፣ ይጠብቀው ንጉስሽንም፣ አንቺንም ፈጣሪ ይጠብቃችሁ። ፏፈሽ በሉ ዛሬ ደግሞ እንግዲህ በምን አይነት ቪዲዮ እንደምትመጡ በጉጉት እንጠብቃለን። ያው ፕራንካችሁን ይዛችሁ ነው የምመጡት። ያው ሾርቱ ፕራንክ ማለት ነው።